ሙሉ ኢትዮጵያውያን ጉዳችንን ስሙ። ኢትዮጵያ የጦርነት ዜና ከሚወዱ ህዝቦች መካከል ከአፍሪካ አንደኛ ደረጃ ላይ ተቀምጠናል። ሰላም ጤና ስትን ወደ ተከበራቸው የኢኦቲ ሪአክት ሰዎች እንደምቃችሁልኝ በአዲስ ቪዲዮ ተመልሽንች ያለው። ዛሬ የምንመለከተው ኢራን እና እስራኤልን አስመልክቶ፣ እንግዲህ ኢትዮጵያ ለሁለት ወገን ተከፍሎ እንዳለ የሚታወቅ ነው። በኮመንትም ሆነ እርስ በርስ በቪዲዮም ሆነ በቃላት የተወራወረ የተመለከተ ነው የምንገኘው። እነሱ ዛ የሚዋጉት እኛ ደግሞ እዚህ በሃይማኖት ተከፋፍለው ክርስቲያኖች እስራኤልን፣ ሙስሊሞች ደግሞ ኢራንን ደግፈው ድምጻቸውን እያሰሙ ይገኛሉ። እና እስኪ እችን ታችን ተመልከቷት። እንደምታዩት ነው እንግዲህ ታችን እያለች የምትገኘው ድል ለእስራኤል የሚል ፖይንት ነው ያለው፣ ወይም ቪዲዮ ያለው አሳቡ እንደዛ ነው። ድል ለእስራኤል የሚል ነገር ነው ያለው እና እኔ እችታችን እንደዚህ ማድረጓ ምንም አይመስለኝም። ምክንያቱም ብታችን ምንድናት ይህን ተመልከቱ ነው። ወንድመቴያችን ጌታችን የእስራኤል ወታደር ናት፣ እዛ ጋር የምትኖር የዛ ጋር ወታደር ናት እና ኢትዮጵያ የት መስላለች አገኝ ኢትዮጵያ አይደለችም ብሎ ሰጥቷል። የታች ስትናገር ሰምቻታለሁ። ከዚህ የትብል ገስ ስላሳየው ማለት ነው። ወደኋላ ተመሳቾ ማየት ትችላላችሁ። እሱ አሁን እቻታችን ክርስቲያን እስራኤል ነው ተደግ ሆና ምን የሚል ነገር አለ። ከዛ ደግሞ ሙስሊሞች ደግሞ ረድል ላይ ነው የሚል ነገር ይዘው እያንቀሳቀሱ ይገኛሉና፣ እንደውም አንድ ወንድማችን እዛኛው ቪዲዮ ሰርቷል። አይተኛም ስትሉት የነበረውን የእስራኤል አምላክ ቀስቅሱት። አሁኑኑ ኑ ቀስቅሱ ትባካችሁ፣ አለበለዚያ ጦርነቱን በአራት ሰዓት ውስጥ እናቆሟለን ማለት ነው። ዛሬ ደግሞ የነዳጅ ማጣሪያ ቦታቸውን መተናል ማለት ነው። እረ ቀስቅሱት፣ ደደበረን እኮኛ እሱ ከሌለኛ አልተመቸንም። ሁላችሁም ሚያን ቪዲዮች የኮፒሊንግ ሪፖርት ያደረጋችሁ እንዲቀሰቅሱት ነገሯቸው። በቃ ሰለቸን እኮኛ መምታት በየጊዜው ድል ኢትዮጵያ ሙስሊሞች ኢትዮጵያ ሙስሊሞች እስራኤል እስራኤል ያለውን ያለው ታምራቹ እንደቀጠለ ነው። ክረምት ሲመጣ ዝናብ በሚያፈስ ቤት ተጠልሎ ሰው እንዴት የእስራኤልና የኢራን ጉዳይ እንቅልፍ ይነሷል? ጎበዝ ሀበሻ ማለት ከጦርነት የተረፈውን ጊዜውን የማይመለከተውን ጦርነት በመደገፍ ራሱን የሚያደክም ከንቱ ፍጥረት ነው። እስራኤልና ኢራን በሚያደርጉት ጦርነት እንደ ጋሪ በአንድ አቅጣጫ የሚሄደው ሀበሻን ለምን እንደሚደግፍ ብትጠይቀው የክርስቲያን ወይም የሙስሊም ሀገር ስለሆነች ብሎ ድንቁርናውን በአደባባይ ያውጅላል። እውነታው ግን እስራኤልም ክርስትና ጠል አይሁዶች፣ ኢራኖችም ሌሎች ሙስሊሞችን የሚያጠፉ ሻይቶች መሆናቸው ነው። ባጭሩ ጦርነቱ የኃይል የበላይነት እንጂ የሃይማኖት ጦርነት አይደለም። ምክንያቱም ከፍተኛ የኦርቶዶክስ ተከታይ ያላት ሩሲያ የኢራን ደጋፊ ነች። እንደምትመለከቱት በእስራኤል የሚኖሩ ሙስሊሞች የእስራኤልን ባንዲራ ይዘው ከሀገራቸው ጎን ቆመው ይታያሉ። አስቡት እነሱ እንደዚህ ምድሩንም ሰማውንም በጀትና በሮኬት ሲያርሱት እነሱ ጋር መብራት ለደቂቃ እንኳን አይጠፋም። እኛ ጋር ግን እስካሁን ኩራዝ የሚጠቀም ምስጊን ህዝብ እንዳለን እንኳን ለምን እንዘነገዋለን? ጎበዝ፣ እስከ መቼ ሳይጠሩና ቤት ሳይልኩን ወዴት እያልን እንኖራለን? ጎበዝ፣ ቆመን ቀረን እኮ እየሄድን እንጂ። ባካችሁ፣ አይተኛም ስትሉት የነበረውን የእስራኤል አምላክ ቀስቅሱት፣ አሁኑኑ ቀስቅሱ፣ ትባካችኋል ሰዳ ሴ ማኩቺ ፍ የማሪቱ ለገሰነው አሉ በፉጨት እንትን ብለዋል። እኔ የእስራኤል አምላክ እንኳን አይተኛም። ውንድ ግን ምኖራ ነው። ጋዛ እንደዛ ስትፈርስ ግን ጋዛ እንደዛ ወደ አመድነት ስትቀየር እንደዛ ሙጃሂዲ ተከተም ምናምን ስትሉቁ፣ ሌላው ደግሞ አሁንም ሙጃሂዲ ትላላችሁ። ሰውየው እንደዚህ በፉጨት እንደዚህ ያሾፍባቸዋል። ደግሞ ከጎንደር ዘፈን አንድ ዘፈን መርጦ ነው አሉ የሚያፏቸው አሁንም ሙጃሄዲ ብላችሁ ደግሞ ኢራንን እንደዚህ ዝጋ እንደ ጋዛ ልታረጓት ነው። ይሄ የሃይማኖት ጦርነት አይደለም ወዳጄ። የሃይማኖት ጦርነት ቢሆን ለእስራኤል ሙስሊሙ ባልደገፈ፣ ለኢራን ደግሞ ክርስቲያኑ ባልደገፈ ኖሩ እና ዝም ብላ ትቦርተፍ። በጣም ታሽላላለህ፣ በጣም ትቦረተፋለህ። በስመ አብ፣ እባክህ እባክህ ብራዘር ተረጋጋ። በጣም ነው የምታሽላለው። በጣም እና አልታወቀም። በጣም ትቦረተፋለ። በጣም ትቦረተፋለ። በጣም ይቅርታ ትጠይቃለ። እና ለማንኛውም ኢራንንም እንደዛው እንዳታስደርጓት ምክንያቱም ሰውዬው በፉጨት ነው እየተከታተላችሁ ያለው እና ተጠንቀቁ ለማለት ያለው። ለማንኛውም ውድድ ለእስራኤል ይሄ ነው። እስራኤል መደገፍ ኢራንን መደገፍ መብታችን ነው። ሁላችንም የፈለገውን አካል መደገፍ እንቻለን። ግን ጎራ ከፍለን እነዚህ ሙስሊሞች ናቸው መጥፋት አለባቸው፣ እነዚህ ክርስቲያኖች መጥፋት አለባቸው በሚል ሳይ መደገፍ የለብንም። በሰብዓዊ ደረጃ እንደግፈው የተባለ ወይ እስራኤልን ወይ ኢራን እንደግፋለን ወይ ሁለቱም ሀገራት በሰላም እንደዋገኑ መንደግፈው የሚመረጠው ምሱ ስለሆነ ማለት ነው። ሁለቱ አገራት ሰላም ወራሽ በሰላም ይኖሩ ነው እንጂ እስራኤል ተጥፋ፣ ኢራን ተጥፋ የሚባል ነገር የለም። ካዚያቱም እንደምናገረው ብዙ ጊዜም እንዳነሳሁት እስራኤል ንቀንና ማለት ስትደበደብ መብራት አልጠፋባትም። የሚሞተው ሰው አስር አይሞላም። ሁለት ሰው ሦስት ነው ሞተ የሚባለው እንደዛ የተደበደበች ኢራን ውስጥ ቢሆን እንደዛ የተደበደበች ቀንቀን እየዋለች ኢራንም መብራት አልጠፋባትም። ምንም አትሆንም። የሞተ የሚባለው ሁለት ሰው ምናምን ነገር ነው የሚወድመው ከተሞች ፎቆች ናቸው። እኛ ጋር ግን ይሄ ነገር አንድ ጊዜ እንኳን አንዱ እንትን ከሾ ለዚህ ያጣንበት ነው ከመጣ ምን ያክል ከተማ እንደሚያሉ የምናውቀው ነገር ነው። አንድ የምንከላከልበት ፖሊሲ አይደለም ማለት ነው እና የማይሆን ነገር ውስጥ አጋው ውስጥ ባንጋ መልካው አላስፈልጋለው። የራሳችንን የሀገር ውስጥ ችግር አለብን፣ ጦርነት አለብን። እየተራቡ የታረዱ እየሞቱ የሚገኙ በሰሜን በኩል የሚገኙ ወንድሞቶቻችን አሉ። በኦሮሚያ በኩል የሚገኙ በምስራቅም በምዕራብም የሚገኙ እህት ወንድሞች አሉ። እኛ የሚራቡ የሚጠሙ የሚሞቱ እናት አባቶችን አሉ። የሚቃጠሉ መስኪኖች በሰሜን በኩል አሉ። የሚቃጠሉ ቤተክርስቲያኖች በሰሜን በኩል አሉ። እንደዚህ በምዕራብ በኩል በምስራቅ በኩልም በሁሉም በኩል አሉ። ስለዚህ እነዚህ ነገሮች ነው ማውራት ያለብን እንጂ ከሀገር ወጥተን ሄደን እኛ እስራኤልን ነን፣ ኢራን ትጥፋ፣ ኢራን ነን፣ እስራኤል ትጥፋ፣ እንደዚህ የሚባል ነገር እኔ ጀመን እንደምላችሁ፣ እስቲ ለማንኛውም ኢራን ነሰ የሚያወጡ ነው ታይሙ ጦርነቱ የሃይማኖት ነው ዛሬ አንዳንድ ታሪክ አለማወቅ ይመስለኛል። ካልሳትኩም በሃይማኖት ነው ጥሉ፣ የሃይማኖት ነው የሚባል ነገርም ያየንም የምንገኘውና ለዛ ነው ጓራ ከፈለ እየደገፍናቸው ይመስለኛል። እና እነዚህ ሰዎች በሃይማኖት የሚጣሉት ኦኬ፣ ጥላቸው መንስኤው ራሱ ምንድነው የሚሆነው ነገር እስቲ ከስር መሰረቱ አይሳንም መለስ የኦርቶዶክስ ሃይማኖት ተከታይ ዘጠና በመቶ ያላት ሩሲያ ከኢራን ጎን ቆማለች። እንዲሁም ደግሞ ሙስሊም ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ዮርዳኖስና ባህሪን ከእስራኤል ጎን ቆመዋል። ስለዚህ ከዚህ የምንረዳው መካከለኛ ምስራቅ ላይ እየተደረገ ያለው ጦርነት በፍጹም የሃይማኖት ጦርነት እንዳልሆነ ነው። እጅግ የሚያስገርመው ይህ ብቻ አይደለም። እስራኤላውያን ሙስሊም ናቸው ወይስ ክርስቲያን ለሚለው ደግሞ አንድ ጥናት ላጋራችሁ። እስራኤል ውስጥ የሚኖሩ ህዝቦች ሰባት ነጥብ አንድ ሚሊየን የሚሆኑት አይሁዶች ናቸው። 1.7 ሚሊዮን የሚሆኑት ደግሞ ሙስሊሞች ናቸው። እንዲሁም ደግሞ 180 ሺህ የሚሆኑት ክርስቲያን ናቸው። ሌላው ደግሞ 151 ሺህ የሚሆኑት ድሩዝ የሚባል እምነት ይከተላሉ። ቀሪው 4.8 ፐርሰንቱ ምንም አይነት ሃይማኖት እንደሌለው ነው ጥናቱ የሚያሳየው። ስለዚህ ዓለም የምትመራው ከብሔራዊና ሀገራዊ ጥቅም አንጻር እንጂ ሃይማኖት ወይም ደግሞ በቀለም እንዳልሆነ ይህ መረጃ ማሳያ ነው። ስለዚህ እዚህ ኮሜንት ስር የመጣን ድለንትና ድለንትን የምንል ሰዎች እራሳችንን በዚህ መረጃ

የእስራኤልንና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የዓለምን የፖለቲካ የኃይል አሰላለፍ እንዴት እንደሚመራ በትክክል የተገነዘባችሁ አይመስለኝም። ጦርነቱ የመስቀል ጦርነት አይደለም። የክርስትና እምነት ተከታይ ሕዝብ የሚበዛባት ሩሲያ የኢራን ደጋፊ ናት። ሳዑዲ ኤምራቲዎችና ባህሬን እንደዚሁም ዮርዳኖስ ከኢራን ይልቅ ከእስራኤል ጋር በጋር የተሰለፉት በሃይማኖት አንዱ ሆነ አይደለም። የኤቫንጀሊካል ወይም ደግሞ ወንጌላያን ምርጫ ናቸው የሚባሉት ዶናልድ ትራምፕ የእስልምና ማዕከል ከሆነችው ሳዑዲ ጋር በጋራ በመሆን ከእስራኤል ጋር በአንድ የተሰለፉት መቼም በሃይማኖት አንድ ሆነ አትሉኝም። ዓለምን የሚመራው ጥቅም ነው። ኢራን እስራኤልን ከዓለም ካርታ እፍቃ አለው ስትል እስራኤል ላይ በተመሰረተ ጥላቻ የቀጠናውን ሀገራት በእርሷ ዙሪያ የማሰባሰብ ህልም ነው። ኔታንያሁ በመካከለኛው ምስራቅ አዲስ ካርታ ይፈጠራል ሲሉ የሃይማኖት ለውጥ ማካሄድ ሳይሆን ከእስራኤል ጋር የሚሰሩ እንደ ግብፅና ሳውዲ መንግስታትን በቀጠናው የማጽናት ነው። ሳጠቃልለው ጦርነቱ የሀገራት የኢኮኖሚ፣ የፖለቲካና ሌሎች ተያያዥ ጉዳዮችን ጥቅሞችን የማስከበር እንጂ የማጥመቅና የማስለም አይደለም። ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። ሴጣን ይቁምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ አንድ ሊትር ነዳጅ ስንት እንደሆነ ታውቃለህ? 17 ሳንቲም። ኢትዮጵያ ላይ እንቁላል ስንት ነው? ቲንክ አባውት ኢት ይኑ 10 ሚሊዮን ማት ሞላ። እስራኤል ጂዲፒዋ ስንት እንደሆነ ከአንድ ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ አስራ አራት አመት ፈጅቶብናል። ማለቁንም ፈጣሪ ይወቀው።

በሁለቱ ጦርነት ውስጥ ቴንኪው ለማለት ነው። ብራዘር እኛን እንደዚህ ልክ ልካችንን የሚነግረን ጥርግርግ የሚያደርገን ሰው ሲያጋጥመኝ እንዴት ደስ እንደሚለኝ ምክንያቱም በጣም በጣም አስመሳይ ሰዎች ስለሆነ በጣም አሽቃባጭ ህዝቦች ስለሆነ ሰው እንዴት ከጦርነት ሱስ ይዘዋል። እንዴት ሰው ከጥፋቱ እንዴት ከድክመቱ እንዴት ከሞቱ ሰው አይማርም። ሰው ጦርነትን እንደ ዓለም ዋንጫ በጉጉት ይጠብቃል። እኛ ኢትዮጵያውያኖች እኮ ጦርነትን በጉጉት ነው እኮ የምንጠብቀው። እኛ እንኳን መዋጋት ካልቻልን ሌላ ሀገሮች እርስ በእርሳቸው ሲዋጉ ልክ እንደ ዓለም ዋንጫ ድጋፍ እናደርጋለን። እኔ እንትና ነኝ፣ እኔ እንትና ነኝ፣ ከንትና ጎን ነው የምቆመው፣ ከንትና ጎን ነው የምቆመው። ጦርነት ከራሳችን እንኳን አንማርም እንዴ? ሰው እንዴት በጦርነት ይዝናናል? ይዝናና ምኑ ነው የሚያዝናናው? ከዚህ በፊት ከራሽያ እና ዩክሬን ሲጣሉ እኔ ከዩክሬን ጎን ነኝ እኔ ከራሻ ጎን ነኝ እያለ ዩክሬኖችም ራሻኖችም ዞሮ አይቶን የማያውቁ ሀገሮችም ቆመው ይደግፋል። አሁን ደግሞ በእስራኤል እና በኢራን መካከል ተዋጅኖ ይደግፋል። ሰው እንዴት ጦርነትን ይደግፋል? ሌሎች ሀገሮች የራሳቸው ሀገር ቀጥታ ጦርነቱ ላይ እስካልተሳተፈ ድረስ አይመለከታቸውም። ኑሯቸው ነው የሚኖሩት። ዜጋው፣ ፖለቲከኞቹ ለፖለቲካ ትርፋቸው የሚያረጉትን አሜሪካም ሆነ ኤሮፕም ሆነ ማንም የሚያደርጉን ያደርጋል። ነዋሪው ግን አልፎ ኑሮን ይኖራል፣ አይመለከተውም ቢችል እንዲሁም ጦርነትን አይፈልግም አያስፈልግም እያለ ነው የሚናገረው። ከዛ በተረፈ ግን የንትና ነኝ የንትና ነኝ የሚባል ነገር የለም። እኛ ግን ሳናስበው ከጦርነት ሱስ ያዘን እኛ ኢትዮጵያኖች፣ እኛ ጋር ራሱ ያለው አልበቃ ብሎን በሰው ሀገር ጦርነት እንደግፋለን። እንደ አፍሪካ ዋንጫና እንደ ዓለም ዋንጫ እኔ እንትና ነኝ እኔ እንትና ነኝ እየተባባለ ማለት ነው። ምን አይነት መርገምና ምን አይነት ሱስ ነው የገባብን? እኛ በእልቂት ሰው አንድ ሚሊዮን ምናምን ሕዝብ ጨርሶ ጦርነት አስከፊ ነው ብሎ እንኳን አይጸልይም። እንደ ክርስቲያን ሀገር ጭራሽ ተዋድኖ ይደግፋል። ስናሽቃብጥ ልክ የለንም እኮ ሰሞኑን የሆነ ሙቪ ተለቋል፣ ኔትፍሊክስ ላይ በጣም የሚያሳዝን ብሎ አበሻ ሁሉ እየተቀባበለው ነው። ይህንን ያላየማ እኔ ይህንን ካላያችሁ እንዳታናግሩኝ፣ ይህንን ካላያችሁ ሞታችኋል ማለት ነው፣ አልቃችኋል ማለት ነው እያለ በየሶሻል ሚዲያው ላይ ያንን ሙቪ ታግ ያደርጋሉ ማለት ነው። አሁን ያ ሙቪ ምንድን ነው ለእኛ ለአበሻ የሚያስለቅሰን እንዴት ሊያስለቅስ ይችላል? ይሄ እኮ ማለት ኑሯችን እኮ ነው። አሁንም እየኖር ነው፣ ያለፈ ታሪክ አይደለም። እናቶቻችን እስካሁን ድረስ እየኖሩት ያለው እኮ ነው። እሷ ያንስ እዛ ሙቪ ላይ በመኪና እየሄደች ናን፣ እየተንቀሳቀሰች ናን፣ የእኛ እናቶቻችን እኮ ባለቀ ሲሊፐር በባዶ እግራቸው እየሄዱ እኮ ነው እኛን ያሳደጉት። አሁንም በዛ አይነት ላይፍ ስታይል ውስጥ ነው ያለ። ነው እኛ ኢትዮጵያኖች ምን ያለፈ የድሮ ታሪክ አርገ የሰው ሙቪ እያየታለቅሳለ። የራስሽ ኑሮ፣ የራስሽ ኑሮ፣ የእኛ ኑሮ አይደል እንዴ? በማያገባን ገብተን ስናሽቃብጥ ልክ የለም። ልክ ነው ማለት በማይመለከተን ጉዳይ ቢዚ የምንሆን ነው። ህዝቦች ሰው አሁን ከእስራኤልና ከኢራን ጎን ነኝ እያለ ይቧደናል። ጦርነት ራሱ ህዝቡን ፍጅት ታርጎ ጨርሶለት ከራሳችን እንኳን አንማርም ከራሳችን እልቂት አንማርም። የራሳችንን ጨርሰን የሰው ሀገር ሄደን ደግፈን በሶሻል ሚዲያ ላይ እንባጥሳለን። አረ ፈጣሪ ምሕረት ያድርግልን። ለምንድን ነው እስራኤልና ኢራን እንደዚህ ጠላታሞች የሆኑት? ምንድን ነው ምክንያታቸው የሚል ጥያቄ ያልተፈጠረባችሁ? አንዳንዶች የሃይማኖት ግጭት ነው ይሉታል። ግን የሃይማኖት ግጭት አይደለም። ዘርዘር አርጌ ልንገራችሁ። እንግዲህ እስራኤል እና ኢራን አሁን እንደዚህ በድሮና በሚሳይል ከመጠቃቃታቸው በፊት እስከ 1970ዎቹ መጨረሻ ድረስ የነበራቸው ግንኙነት በጣም ሰላም የሚባልና በጣም ዲፕሎማሲያዊ ግንኙነታቸው ጥሩ የሚባል ሀገራት ነበሩ። እስራኤል በ1948 እንደ ሀገር ስትመሰረት ከግብፅ ቀጥላ ሁለተኛዋ የሙስሊም ስቴት ነች ለእስራኤል እውቅና ስትሰጥ እንደ ሀገር እውቅና ስትሰጥ ኢራን እና ይሄ መልካም ግንኙነት የነበረው በወቅቱ ኢራን በሻህ ስረው መንግስት ከአሜሪካ ጋር መልካም ግንኙነት የነበረው በሾሃ ስርወ መንግስት ትተዳደር በነበረበት ወቅት ነው። አያቶላ ሆሚኒ እንግዲህ በወቅቱ የነበረውን ስርወ መንግስት ገርስሰው ከጣሉ በኋላ ከእስራኤልና ከእስራኤልና ከአሜሪካ ጋር ያላቸውን ግንኙነት ሙሉ ለሙሉ አቋረጡ። በኢራን የሚገኘውን የእስራኤል ኤምባሲ የፍልስጤም ነጻ አውጪዎች ኤምባሲ ነው ስትል ሰየመች፣ በኢራን የሚገኘውን ኤምባሲ ይህ ከዛ ጊዜ አንስቶ አሁን በግልጽ ጦርነቱ በግልጽ አደረጉት እንጂ ከዛ ጊዜ አንስቶ እስራኤልና ኢራን በየጊዜው በእጅ አዙር ጦርነት ይጠቃቃሉ። ኢራን እስራኤልን ለማጥቃት በጃዙር ጦርነት ነው የምትጠቀመው። በዋናነት ሁቲ ሀማስንና ሂዝቦላን በዋናነት ትጠቀማለች። እነዚህ ሰዎች በማስጣጠቅ እስራኤልን አታክ እንዲያደርጉ ታደርጋለች። እስራኤል ደግሞ በተዘዋዋሪ የኢራንን አሉኝ የምትላቸው ጀነራሎች እና የኒክሌር ሳይንቲስቶችን ጭምር መግደል የጀመረችው ዛሬ አይደለም። ኢቨን በቅርቡ በሀያ ሀያ እንኳን ኢራን አለኝ የምትለውን የኒክሌር ሳይንቲስቷን እዛው ኢራን ውስጥ በተደጋጋሚ የግድያ ሙከራ ቢያመጣትም ነገር ግን በመጨረሻ አደባባይ ገድለዋለች። ኢራንን አታርፍም በተለያዩ እንዳልኳቸው የተለያዩ ለታጣቂዎች በማስታጠቅ በዚያዙር ጦርነት እስራኤልን ስታጠቃ ቆይታለች። እስራኤልን በተመሳሳይ እነዚህ እስራኤል ኢራን የምታስታጥቃቸውን ኃይሎች በማጥቃት ለረጅም ጊዜ ስትዋጋ ኖራለች። ኢራን የኒውክሌር መሳሪያ ለመታጠቅ መቃረባውን ተከትሎ እስራኤል ከኢራን ጋር ግልጽ የሆነ ጦርነት ከፈተች እንጂ የእስራኤልና የኢራን ጦርነት ያኔ ከ1979 ጀምሮ እስከ ዛሬ ድረስ ው በእጃ ዙሪውን እንጂ በየጊዜው ግጭት ውስጥ ነበሩ። ለምንድነው እነዚህ ሀገራት የሚጣሉት? የሃይማኖት ጠብ ካልሆነ ካላቸው በሚድልስት ላይ የበላይነት እንዲኖር የበላይነት ወይም ደግሞ የሚድልስት የበላይነት የመቆጣጠር ፍላጎት ነው። እስራኤል በወቅቱ የሳዳም ሁሴን መንግስት ከወደቀ በኋላ ሚድሊስት ላይ የሚገዳደራት ሌላ ሀይል አልነበረም። አሁን ነው ኢራን እየተገዳደረቻት የመጣችው። ስለዚህ ሚድሊስት ላይ የሚገዳደር ሀይል ወይም ደግሞ የበላይ ሆኖ ለመቀመጥ ይሄ ጦርነት ግዴታ ሆነባቸው። እንደሰማችሁ ነው እንግዲህ በጣም ጦርነት ስለምንወድና ስለምናፈቅ ስለምንጠበቅ እንጂ ጦርነቱ የሃይማኖት ሆነ አይደለም የተዋጉበት የሚደሱበት ሌላ የራሳቸውን ፖለቲካ መብት ለማስከበር ነው የተዋጉ ያሉት እና ቀን መጀመሪያ የተናገረ ወንድማችን የተናገረ ምንድን ነው ኢትዮጵያ በጣም ጦርነት እንወዳለን በጉጉት ነው የምንጠብቀው። የሚያስተዋለ እና ሪል ነው ይሄ ነገር ላሰማችሁ ስ ሙሉ ኢትዮጵያውያን ጉዳችንን ስሙ። ኢትዮጵያ የጦርነት ዜና ከሚወዱ ህዝቦች መካከል ከአፍሪካ አንደኛ ደረጃ ላይ ተቀምጠናል፣ ከዓለም ደግሞ ዘጠነኛ ደረጃ ይዘናል። አሜሪካ ደግሞ ከዓለም በአንደኛ ደረጃ ላይ ተቀምጣለች። ታዲያ ቀደም ብዬ እንደነገርኳችሁ ሀገራችን ኢትዮጵያ ከአፍሪካ አንደኛ ስትሆን፣ ከዓለም ዘጠነኛ ደረጃ ላይ ተቀምጣለች። ይህ መረጃ ምን ያስተምረናል? ስንቶቻችሁስ ታምኑበታላችሁ? አስቡት። ከስንት ዓለም ሀገራት ዘጠነኛ ላይ ሆናለች፣ ከአፍሪካ ሀገራት ደግሞ አንደኛ ሆናለች እና ኢትዮጵያ ሀገራችን ናት። እንግዲህ በጣም ምን አይነት ጦርነት ጦርነት ወሬ እንደምንወድ የሚያሳይ ነውና ለዚህ ይመስለኛል ጎራ የምንከፋፈለው ሁሉን ከሃይማኖት ጋር የምናጋጨው ሃይማኖት ነው። ይሄ ነገር ይሄ እንደዚህ ነው ብለን ሁሉን ወይ ክርስቲያን ወይ ሙስሊም አድርገን ለመጣ እንደዚህ እርስ በርስ የምንጠባበቀው አልተኛ ነውና ይሄ ነገር ቢስተካከል መልካም ነው። ለኛ ምንም ጥቅም ጉዳት ትርፉ ጉዳት ስለሆነ ማለት ነው። እናንተ ምን እናንተ ሐሳብ አስቀምጡበት። ስለዚህ ጎራ ከፍለን ያኔ ሙስሊም ነኝ እኔ ኢራን ነው የምረግፈው ክርስቲያን ነኝ እስራኤል ነው የምረግፈው የሚል ነገር ብናቆምና ለተበደለ ወገን ብንቆም ከቻልን ካልቻልን ደግሞ እንደዛ ማድረግ ባንችል ደግሞ በጣም የሚረጠው ምንድን ነው? ሰላም እንዲሆን ኦኬ። ጦርነትን መጥላት በቃ ይሄ ጦርነት እንደማይጅነ ሰላም እንዲሆን በቻልን አቅም ማድረግ ነው ያለብን፣ አለመደገፍ ነው ያለብን ሁለቱንም ጣና እፈልጋለሁ። የእናንተንም ማስተዋ አስቀምኑበት። ቪዲዮችን የሚመስል ነበር። አይ ሆፕ እንደተማራችሁበት፣ አዲስ ነገር ሰማችሁበት አልጠራጠርም። በቀጣይ ባዲፍና ባስተማር ቪዲዮ እስከምንጋብረሱላችሁ የቪዲዮው ላይክ እና ሼር ሰብስክራይብ እንደረሳ ቸር ቆዩልኝ።